ኬንያ እና ቦምባሳ ላይ ያላችሁ ልጆች ክትትላችሁን እንድታጠናክሩ፣ እንዳያመልጥ ወደ አውሮፓ እንዳይገባ፣ የባሳ ችግር ሊያፈጥር ሊፈጥርብን ነው። አንድ ነገር ይሄ ሰው አምልጦ ከኬንያ ከሩዋንዳ ከታንዛኒያ አልፎ ከሄዳ አባቴ ያልወለደኝም አልለቃችሁም። እናንተ እወርድባችኋለሁ፣ እቀጣችኋለሁ። እንዳለቁ ከለቀቃችሁ እኔ አልለቃችሁም ይለፍና ይሄድ እንታያታለን። ማን አባታችሁ ወክላችሁ እዛ እንደምትደረድራችሁ እንደተቀመጣችሁ ያንን እናሃለን። ከዚህ የኛን ልፍስፍስን ተልፈስፍስን ቁጥጥር ስር ማወል ሲገባ አገር ቤት ያለን ተልፈስፍስናል። ህግን በመጠበቅ እናንተ በዲፕሎማሲ ተጠቅማችሁ በአፋጣኝ ሶሎሎ ውስጥ አለን የምትሉት ይህን ሰው ካሳለፋችሁት አባቴ አይምራኝም፣ አልምራችሁም እኮ አንድ ሚሊዮን ብር ከፍዬ እኮ ነው የተሻገርኩት። ከኢትዮጵያ ኬንያ፣ አንድ ሚሊዮን ብር። ለምን ለምን አንድ ሚሊዮን ብር ከፈልክ? አንድ እኔ ችግር ይታወቃል። ማን ያሻገር? በገንዘብ ኃይል የተሻገርኩት። ቀልዳላችሁ እኮ ቆይ፣ እነግርሃለሁ ለጂኒው ምን ሰውይማርሚስር እንዳታወስሚስትሮች አለሁአንም ሚስ። አሁን እኮ ነብይ ደምሳሽ እኮ ፖለቲከኛ ሆነ ሳያስበው እኮ ተነካካ። እድሜ ለጆከር ጆከር ነው ያነካካኝ እያለ የፋኖ ደጋፊ ሆነ። በቃ የፋኖ አክቲቪስት ሆነ። በአመት ሶስት አራት ጊዜ ጆከር ነው ያስበላኝ ያስበላኝ ጆከር ጋር ሳወራ እሱ የተነሳ እኔም እኔ ምን እንዳልኩት እኮ እኮ አላስበላሁትም። እኔ ምን እንዳልኩት አካለ በቃ እንደዚህ ከተቸገርክ፣ በእግርህ በሸፈንፈን ብለህ ወደ ደብረ ብርሃን ውረድ ያልኩት። አባያ ለብሶ ምንም ለብሶ ወዲ እኔ አንተን ሰምቼ ሄድኳል እንዴ ደብረ ብርሃን አልፊው እና ደብረ ብርሃን ከሄድክ በኋላ እኮ አልደወልክልኝም። ከደብረ ብርሃን እዛ ይቀበሉ ነበር። ከዛ ጥቁር ክላሽ ይሰጣል። ከኋላው ነህ እንዛሊዋ ጋር ነው ተሰማለ አማራ አማራ ግባ ግባብለው ገብቶ ለእኔ ደውሎ ጉድ አደረገኝ። አደረገኝው አማራ ቅልል ገብቼ አንቁኛ የት ሊድ ቅበረኝ አለኝ። የተወሰነ ነገር ቅበርልኝ ብሎኝ አሁን የተወሰነ ሳንቲም ላኩለት። ታንዛኒያ ላይ ያሉት የኛ ልጆች የጨፌ የጨፈ አባላት የሆናችሁት ትነ ለምርፋ ብሏል ነገራው እንዳገባለው ብሏል። እነ ለሚ ሁላችሁ ልታሳውቁኝ ፈልጋለሁ የእኛ ልጆች እውነት ታንዛኒያ ላይ ያላችሁት እኔ ራሴ ለትምህርት ላኳቸው ልጆች፣ በአስቸኳይ በአፋጣኝ ባለበት ቁጥጥር ስራ ሁላችሁ እንድታሳውቁኝ። ኬንያ እና ቦምባሳ ላይ ያላችሁ ልጆች ክትትላችሁን እንድታጠናክሩ፣ እንዳያመልጥ ወደ አውሮፓ እንዳይገባ። የባሰ ችግር ላይ ሊፈጥርብን ነው፣ አንድ ነገር ይሄ ሰው አምልጦ ከኬንያ ከሩዋንዳ ከታንዛኒያ አልፎ ከሄደ አባቴ አልወለደኝም። አልለቃችሁም፣ እናንተ ወርድባችኋለሁ፣ ጠቀጣችኋለሁ። እንዳልለቁ ከለቀጣችሁ አልለቃችሁም። ይለፍና ይሂድ አንዴ። ስለ አገር ጉዳይ ነው ሆነሰራቸዋለሁ በአሁኑ ሰዓት በጣም ችሎታ በሌለው ሰው እየተመራች ትገኛለች። 130 ሚሊዮን ህዝብ 130 ሚሊዮን ህዝብ አንድ ሀይ ስኩል ያልጨረሰ ባልጨረሰ ትንሽዬ ሰው እየተመራች ትገኛለች። አቅም በሌለው ሰው፣ ቻንሱን አግኝቶ አጋጣሚውን አግኝቶ አራት ኪሎ በገባ ሰው እየተመራች ትገኛለች። ለዛውም ነው ሀገሪቷ ውጥንቅጥ ውስጥ የገባችው ለዛምው ነው እንጀራ 30 ብር የገባው፣ ኢኮኖሚ የደቀቀው። ደህና ደህና ፕሮጀክቶችን ይተክላል ፋብሪካዎችን ይተክላል የሥራ ፈጠራ ያመጣል ብለን ስናስብ በየመንገዱ ዘንባባ እየተከለ ሰው ሲደገፈው እየወደቀ 300 ሺህ እያስከፈለ ይገኛል። እንቁላል ሰላሳ ብር እንጀራ ብቻ ሳይሆን እንቁላል አንዷ እንቁላል ሰላሳ ብር ሁሉ። ስጋ እራሱ አንድ ኪሎ ስጋ ስንት ነው? ሁለት ሺ ብር አይደል እንዴ? ያ ሁለት ሺ ምናምን አንድ ኪሎ ስጋ ሁለት ሺ ብር የገባበት ምክንያት ምንድን ነው? በጣም ራሱ እሱ ቅንጦት ነው። ተው፣ ሰው ዳቦ አትወልም። ተው እናንተ ስጋ እና እንቁላል ያሳስባችኋል እንዴ? ደረቅ ዳቦ እንጀራ ግን እንቁላል እኮ ልጆችን አትሊስት ጠዋት ጠዋት እንኳን እንትን የምትይበት ነው አይደል እንዴት ነው ላይክ አንድ እንቁላል ሊገባ የሚችለው ስለዚህ አብይ አህመድ በአሁኑ ሰዓት በተራ በተራ እየወቀጠን ይገኛል በትግራይ ጀመረ አማራ ቀጠለ ኦሮሚያ ድሮን መዋያ ሆነዋል አማራ ክልል የድሮን መዋያ ሆነዋል ድሮን በአፍሪካ ውስጥ ለመጀመሪያ ጊዜ ህዝቡ ላይ የተጠቀመው የኢትዮጵያ መንግስት ነው አብይ አህመድ ነው ድሮን ድሮን ማለት ትልቅ የመሰ ትልቅ መሳሪያ ነው። ከባድ መሳሪያ ነው። ጋይስ እነዚህ የፋይተር ጄት ፋይተር ጄቶች እንዳሉ ህዝባቸው ላይ ሲጨፈጭፉ ነው የሚውሉት። ወታደሩ እንዳለ ወንድሙን ሲገድል ነው የሚውለው። ይህንን ሁሉ ምንድነው አስተዳደር አለመቻሉ አቅም አለመኖሩ አቅም የለውም ሰውየው ስንቴሰር የአባይን ግድብ 1400 ሜጋዋት ለግብጽ ወላሂ ብሎ ሽጦላቸው መጥቷል። 6450 ሜጋዋት ነበረ ፕሮጀክቱ። በዚህም ተጠያቂ ነው። ብዙ ሀብት አባክኗል። አሁን እየተደረገ ያለው አድሎ አለ፣ በብዙ አካባቢዎች አድሎ አለ። ስለዚህ ከዚህ በኋላ በቃን። አንድ እንጀራ 30 ብር ድሎ ድሮ አንድ ኪሎ ጤፍ 30 ብር የምንገዛው? ከአንድ ኪሎ ጤፍ ስንት እንጀራ እንደሚወጣ ታውቃላችሁ። አሁን ግን አንድ እንጀራ 30 ብር ነው የሚገዛው? አንድ ዳቦ 15 ብር ነው የሚገዛው። አንድ እንቁላል በሀያ አምስት ብር፣ የሚገርም ነው። በጣም ብዙ ለውጥ አለ። ስለዚህ እጅህን እጅህን ተባብለን አንድ ሎሚ ለአንድ ሰው ጌጡ ነው ሀምሳ ሎሚ ምናምን የሚባል ምክንያት አለ፣ እንትን አለ፣ ምሳሌ ያለው ስንተ ተጠቅመን ቦምቡ እናወረወርበት አይደለ ነብያችን፣ የፍቅር አምላክ አብይ አህመድን እጁን ነው ወደ ኋላ ጠፍንጎ ይዞ ለእኛ ያስረክመን ዘንድ እዝ ምዝ ተዘቀዘቀ ዘንድ እንበል እንጸልይ ኑሮ ውድነቱ ሳይሆን እኔ እኮ ኑሮ ውድነቱ ብቻ ሳይሆን ስራ ለመኖሩ ነው። ስራው ደግሞ በተወስ በአንድ ብሄር ላይ ብቻ እና በአንድ ቡድን ላይ ብቻ መሆኑ ነው። የሚፈልጉት ቦታ ብሄር ላይ፣ ኦሮሚያ ክልል ላይ ብቻ ድርጅቶቹ ሁሉ ሆነዋል እንደምታዩት። ሌላ አካባቢ አልሆኑ የሚሰሩት ቤቶቹ፣ ሪል ስቴቶቹ እያንዳንዱ። ስለዚህ እዛ የዛ ማህበረሰብ ነው የሚቀጠረው፣ የዛ ማህበረሰብ ነው ገንዘብ የሚያገኘው ማለት ነው። እነ ሌላው ማህበረሰብ ስራም አያገኝም ገንዘብም አያገኝም ኑሮም ተወዶበት። በዚህ ምክንያት እየተወቀጠን ያለው ሁሉም ብሄር የሁሉም ብሄር በደል እጅግ በጣም እየከፋ ነው ያለው ከምንጊዜውም በላይ ታይቶ የማይታወቅ በደል። አንድ ልንሆን ይገባል። ዶናልድ ትራምፕ ሆዱን ይዞ ሲስቅ አየው፣ አልኳቸው። መሳቅ በሽታ ነው፣ በሽታ ደሞ ሞት ሊያስከትል ይችላል። ያየው ህልም በቀጥታ የአሜሪካ ህዝብ በትልቅ ሳሙና ቅርጽ ባለው የአሜሪካ ወታደሮች ገንዳ ውስጥ እያስገቡ ህዝቡን ሲያለቀልቋቸው አልኳችሁ። የ ሃምሳ ስድስት ሚሊዮን ሲቲዝን ያለው ህዝብ እንደዚህ እየተደረገ እየተለቀለቀ የተጣራ ነው ያለው። ቃል በቃል ነው ህልሙን ያየሁት። እነ ጉቺ ቤት፣ እነ ቤታየው፣ እነ ኪዱ፣ እነ ቴዲ አዋሳ ብዙ ትልልቅ ቪዮ ያለበት ቤት ሁሉ ገብቼ ተናግሬ ያለው እባካችሁ እኔ የምናገረው እውነት ነው። ዶናልድ ትራምፕ ኢትዮጵያ መተው ስንዞር መርካቶ፣ ኮልፌ ያየው ከዛ ሆዱን ይዞ ሲስቃየው አልኳቸው። ይህ የሆነው ስለ አባይኛ አሜሪካኖች ነው ያስገደብ ነው ካለ በኋላ የኢትዮጵያ አምላክ ነው እንግዲህ ያመጣበት ብዬ ነው ማስበው። በፍቅር አምላክ በአንድ በእግዚአብሔር ስም የማየው ህልም እውሸት አይደለም። ሙስሊም፣ ክርስቲያን፣ ጴንጤ የመሳሰሉ ሰምታችሁኛል። ስለ አምላካችሁ ስትሉ እውነት ተናገሩ። ሃይማኖቱን ተከተሉኝ አይደለም ተናገሩ፣ እውነቱን ግን ቢያንስ ሰምቻለሁ በሉ የሰማችሁ አተዋሱ እባካችሁ እኔ ሙስሊም ክርስቲያን ጴንጤቦን የእኛ ተከታዮች እንዴት አይነት እንደሚያደበልቁት ታውቁ ነበር። ተከታዮች ስለሌሉ እንደናንተ ብዙ ተከታይ ስለሌለኝ ማን ያደባልቅ ማን ያደባልቅልኝ እንጂ ተከታዮቹ ጆሯችሁ ነበር የሚያደርቁላችሁ በምናገሩትን ቤት። ለዛ ነው በፍቅ አምላክ ስም እውነቱን እግዚአብሔር ያውጣው ምን ላለው ሌላ ኢትዮጵያ እያለህ ናይጄሪያ ልሄድ ነው። የፍቅር አምላክ ያ ጊዜ ጊዜማ በፊት እኮ ነው አዎ ነው ያልኩት እኔ አዳ ከደዛ አትጩ አትጩ። እኔ ከመንግስት ተነካክተክ ከፍልሃለሁ ብያለሁ እንዴ? እኔ ያልኩ በሰላም ናይጄሪያ ልሄድ ነው። ቪዛ መጥ- አለኝ ስትል፣ ቪዛ ላክልኝ፣ ትኬት ቆርጥልሃለሁ፣ እንዳትመለስ ግን ያልኩ ክላሽ ጉድ ሆኛለሁ እነ ጆክር ጋር እንዲህ እንዲህ ብዬሽ ይኸው፣ እንደዚህ ሆኛለሁ፣ እርዳኝ ሲለኝ በቃ ለማንም አታውራ በቃ የሚሞላው ይሞላ ተብሎ ነው። ቴክስቱን ያየሁት እኮ ጽፎልኛል። ኧረ ገንዘቡ ላክ ገብቻሉ፣ ሰዎቹ ያገናኘኝ አለኝ። አጠይቅ፣ በቃ አጠይቅ። እኔ ራሴን ከምገድል ምናምን አለች። ራሴን አጠፋለሁ እንጂ ወደ አዲስ አበባ ልመለስም ሲለኝ፣ በቃ እራስን ከምታጠፋ ሚሆን ነገር ይደረግ ተብሎ ሌላ ሰዎች እንደው ምንድን ያልኩ ከአባደ ይቅርታ ይጠይቃል አልኩ። እኛ ይቅርታ ይጠይቅ እንዳትልክለት ነበር ያልኩትኝ እኔ። እሱ ደግሞ እራሴን ጋር አጠፋለሁ አለ። ከዛ ሰዎች ነበሩ ሌሎች እኛ እናዋጣለን አሉና ላክንለት። እኔ ለማንኛውም ፈቃደኛ አልነበረም፣ ትክክል አይደለም የመጀመሪያ ቀን የታሰርከው አብይን ህንድ ሴት ነው ብለህ ነው አለ። አዲያነ አሁን የምታነቃካው ነው። ኧረ ተው። እንዲህ ብለህ ነው ጉድ ያደረከው። ብር ፅግ ነበረ እኮ ወደ ሀገር መግባት ይፈልጋል ይሄ ልጅ። አይፈልም እምቢ አለ እኮ አሁን መሬት ይመለስልህ ስማ፣ ሰማ መሬቱ ይመለስልህ፣ የተወረሰ መሬት ብር ይለቀቅ ስለው እምቢ አለ። መንሱር ጋር ሲነጋገር ባልነበር መንሱር ጋር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 እንገራችሁ በሙያሌም አልገባውም። ጉዳዩ ሚስጥር ነው። ማነው የሚያሳልፈኝ? በሙያሉ በቦርደርም እራሱ አይደለም በሌላ በጫካ ነው ያሳለፉኝ። በሆነ መንገድ መኪና መቱ ሌላ ብቻ ተውት። ለዛ ነው አንድ ሚሊዮን ብር አንድ ሚሊዮን ብር ሌላ መንገድ። አሁን መሬት የሚመልስልህና ቅርታ አሁን እሺ፣ ቆይ እኔ አሁን የመጨረሻ አላማ ምንድን ነው አሁን? የኢትዮጵያ መንግስት መታገለው ብልጽግና መታገለው እኔ አመፅ

ጂኒ አሁን እንደዚህ ከሆነ አላማዊ ከሆነ አመፁ ተነስቷል። አመፁን ያቀጣጥል ይህ ስራ መረዳት ባለበት እንደረደዋል። ጂኒ እግዚአብሔር የወጣ ምን ሆነሽ ነው? ፌስቡክ ሁሉ እኮ የእሱ እኮ ነው።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 መንሱርን የላከብ ፈርቷል። አብይ ፈርቷል። መንሱርን የላከብ በእግዚአብሔር ስም የጠፍተ ነው እያላችሁ እየፈለጋችሁ ያላችሁ የፍቅርሲዝም ሃይማኖት አባላት ተከታዮች፣ በኢትዮጵያም ሆነ በዓለም ያላችሁ በአጠቃላይ እኔ ወደ ስውሯ ማርያም ሄጄ ነው ጸበል ጠመቅ፣ እንዲሁም የነበረን ጉባኤም የተቋረጠው ወደ ጸበል ገብቼ ነው። ስለዚህ ከደብረ ብርሃን ስምንት ኪሎ ሜትር ርቆ የሚገኝ ገዳም ነው፣ ስጉራ ማርያም የሚባል ይባል። እናቴና ቤተሰቦቼ ነው ወደዛ የወሰዱ። እግዚአብሔር ይባርካቸው።